ሄርሜላ ለአብረሽ እንግዲህ በጣም በሚገርሙ ሁኔታ እንግዲህ እጁ ላይ ያለውን ሰዓት በፍጹም እንዳያወልቅ እንግዲህ በደንብ አድርጋ አስጠንቅቃለች። ምን ማለት እንደፈለገች እንግዲህ በዚህ ቪዲዮ በደንብ አድርጌ ነግራችኋለሁ። አዳዲስ ነገሮች ተፈጥረዋል። በተለይ ሄርሜላ ስለ ሰዓቱ ጉዳይ በደንብ አድርጋ ተናግራለች። ምንድን ነው የተናገረችው? አብዛኞቻችሁ በተለይ ስለ ሰዓቱ ጉዳይ ማወቅ ስለምትፈልጉ በተለይ አብርሃም ያደረገው የእጅ ሰዓት እንግዲህ በጣም ብዙ ነገር ሲወራበት ስለነበረ ምንድነው የተናገረችው የሚለውን ነገር በዚህ ቪዲዮ በደንብ አድርጌ እነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጎ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን በዛሬ ለት እንግዲህ በጣም በሚገርም ሁኔታ ሄርሜላና አብርሃም ተገናኝቶ አንዳንድ ነገሮችን ሲናገሩ ነበረ። በተለይ እንግዲህ ሄርሜላ ማንሳት የፈለገችው እንግዲህ ሁላችንም ስናነሳ የነበረው አንድ ትልቅ ጉዳይ እንደነበረ እንግዲህ ያንን መዘንጋት ስለሌለበት ያንን ጉዳይ በደንብ አድርጋ አንስታ አብርሃምን እንግዲህ ስትጠይቀውና ስታስጠነቅቀው ነበረ ጥያቄዋ መሰረት በተለይ እንግዲህ ከኔ ጋር ከተገናኘ በኋላ የተለየ ነገር አይታል ወይ ከኔ ላይ በተለይ እንግዲህ እኔ ያጎደልኩብህ ነገር አለ ወይ ብላ ነው እንግዲህ ልክ እንደ ሚስት ስትጠይቀው የነበረ። እሱ ብቻ አይደለም፣ እኔ የሰጠው ስጦታ በፍጹም ከእጅ ላይ እንዳታወልቅ በተደጋጋሚ ስነግረ ነበረ። በየጊዜው ግን እያወለቅ እያስቸገርከኝ ነው። ለምንድን ነው እንደዛ የምታደርገው ብላ በግልጽ እንግዲህ ስትጠይቀው ነበረ። እሱ ብቻ አይደለም እንግዲህ ሰዎች ያወሩትን ነገሮችን በደንብ አንስታ ነበረ። በተለይ እንግዲህ ሰዓቱ ላይ እንደተሰራ በጣም ብዙ ነገሮች እየተባሉ እንደሆነ እና በፍጹም ያ ነገር ውሸት እንደሆነ ለአብርሃም እንግዲህ ስታስረዳው ነው የከረመችው ማለት ነው። ኦዲንሱ ግን የሚያውቀው ትልቅ ሚስጥር እንዳለ ነው በደንብ የሚያሳየው። ምክንያቱም እንግዲህ በጣም ብዙ ሰው ማለት ይቻላል በተለይ እንግዲህ ለሩታም ለአብርሃምን ቅርብ የሆኑ ሰዎች በተለያየ ጊዜ ማለት ይቻላል የሄርሜላ ስጦታ እጅግ በጣም ክፉ እንደሆነ ና የተሰራበት ነገርም እንዳለና አብርሃም በተለይ ሰዓቱን ካደረገ በኋላ ከራሱ ጋር እንዳልሆነ እስከዛሬ ድረስም የሚያረጋቸው ነገሮች እጅግ በጣም እንግዲህ ጋጦጥነት ጥነት ወይም ደግሞ እጅግ በጣም ክብር የሌለው ነገር እያደረገ እንደሆነ እና ፍጹም ደግሞ ከዚህ በፊት እንደዚህ አይነት ባህሪ እንደሌለው በእርግጠኝነት እንግዲህ ሁሉም ሰው ሲናገር ነበረ። በተለይ እንግዲህ ሄርሜላ ያንን ስጦታ ስትሰጠው በጭራሽ ከእጁ ላይ እንዳያወልቅ በተደጋጋሚ ማለት ይቻላል ለአቤልና ለብሩክ ስታስረዳ ነበረ። አቤልና ብሩክ እንግዲህ ይህንን ነገር አሰብታ አድርጓል ወይም ተቀብሎ ነበሩ። አቤል በተለይ እንግዲህ በጣም በተደጋጋሚ ማለት ይቻላል ያንን ሰዓት የሆነ ሰዎች እንግዲህ ሲያነሱ ወይም ደግሞ በዚህ ጉዳይ ላይ በተለይ ተሰርቶበታል ተብሎ ሲወራ በጣም ሲያጣጥል ወይም ደግሞ በፍጹም ውሸት እንደሆነ ሲያስረዳ ነው የከረመ። እንግዲህ ሄርሜላ በስተመጨረሻ ከአብርሃም ጋር ተገናኝታ ግልጽ በግልጽ እንግዲህ ስለ ሰዓቱ ጉዳይ በደንብ አድርጋ እንግዲህ አውርታለች ማለት ነው። ምክንያቱም እንግዲህ በጣም ብዙ ጫና መቶባታል። አብዛኛው ሰው ማለት ይቻላል አሰርተሽበታል፣ ሁሉም እንግዲህ አውቀናል፣ የምታደርጊው ነገር እጅግ በጣም ክፉ ነው ብሎ በጣም ሲናገሯት፣ ያንን ነገር ለማስተባባል እንግዲህ ወይም ደግሞ እንዲረሳም ወይም ደግሞ እንግዲህ ፍጹም እንግዲህ ውሸት እንደሆነ ለማስመሰል ያንን ነገር ነገር ሀሳቧን ስሰጥበት ነበር ማለት ነው። እንግዲህ በእኛ በኩል በእኛ እይታ በኩል ኦዲንስ ያለውን ነገር በደንብ እናከብራለን። በተለይ አብርሃም ይህንን ነገር ማሰብ አለብህ ብለን እናስባለን። ምክንያቱም እንግዲህ በጣም ብዙ ነገሮችን አሳልፋል። ከሩታ ጋር እጅግ በጣም ደስ የሚሉ ጊዜያትን አሳልፈ ነበረ። በዚህ ደረጃ ስትጣላ ወይም ደግሞ እንግዲህ ከሄርሜላ ጋር ረጅም ጊዜ አብራችሁ ስትሆኑ በጭራሽ እንግዲህ ሩታ የምትለውን ነገር አልሰማ ስትል ያ ሁሉ ነገሮች ሲፈጠሩ ነበረ። ምናልባት ምናልባት ይሄ ሰዓት የእውነትም ተሰርቶበት ወይም አሰርታበት ሊሆን ስለሚችል እንግዲህ ያንን ነገር ጥንቃቄ ለማድረግ ያክል ይሄንን ሰዓት በተለይ ለሄርሜላ ብትመልስ መልካም ነው ብዬ ነው የምናገረው። ምክንያቱም እንግዲህ ያው ሩታም አልፈለገችም ይሄንን ስጦታ፣ ለምንድን ነው ይሄ ስጦታ የሚሰጥ ብላ በተደጋጋሚ ስትናገር ነበረ። በተደጋጋሚ እንግዲህ ያ የስጦታ ጉዳይ እጅግ በጣም አሳሳቢ እንደሆነ ስትነግረ ነበረ። እሱ ብቻ አይደለም ሁሉም ኦዲየንስ ማለት ይቻላል በዚህ ደረጃ ሲቃወም፣ እንግዲህ አንድ ነገር ቆም ብለ ማሰብ ይኖርብሃል እንጂ እንደ በግ እንግዲህ መመራት የለበትም። እንደ በግ እንግዲህ መነዳት የለብም። በተለይ እንግዲህ ሄርሜላ የምታረጋቸውን ነገሮችን ሁሉንም እሺ ብለ የምትቀበል ከሆነ ሰዓቱ ላይ የሆነ ነገር እንዳለ ነው የሚሰማን። ስለዚህ እንግዲህ አብርሃም አሁንም ምነግረ ነገር በጭራሽ በጭራሽ፣ ሰውን አትመን። አሁን በዚህ ሰዓት በተለይ ሰዓቱን አስፈላጊም ነው ብዬ አላስብም። በተለይ እንግዲህ ስለ ብር ጉዳይ ወይም ደግሞ ወርቅ ስለሆነ በጣም ብዙ ገንዘብ ስላወጣችበት ያንን ነገር አጣለው ብለህ የምታስብ ከሆነ ብቻ ነው እንጂ እጅ ላይ ልታስቀር የምችለው ምንም አይነት እንግዲህ መፍትሄም ሊኖርም ስለማይችል ከእጅ ላይ አውልቀ ለሄርሜላ መመለስ አለበት ብዬ ነው የማስበው። ብርም ቢሆን በዚህ ደረጃ መውደድ የለብም። ምክንያቱም እንግዲህ አንተ ያጣክ ነገር የለክም በጣም ብዙ ነገሮችን አግኝተሃል። በተለይ በኦዲየንሱ ምክንያት በዩቲውብም በጣም ብዙ ገንዘብም ሲከፈል ስለነበረ ይሄ ነገር ያስቸግራል ወይም ደግሞ ይቸግራል ብዬ ስለማላስብ ነገም ሰርተ የምታመጣ ነገር ስለሆነ ህይወትን ባታበላሽ መልካም ነው ብዬ ነው የምነግርህ። ስለዚህ እንግዲህ ሰዓቱን መመለስ ይኖርብሃል ብዬ ነው የምነግርህ አብርሃም። በተለይ እንግዲህ ሄርሜላ የምታስበው ነገር በዚህ ደረጃ እያሳካች ትገኛለች ማለት ነው። ስለዚህ እንግዲህ ተመልካችም አብዛኛው ሰው ማለት ይቻላል በሰዓት ጉዳይ ላይ እርግጠኛ ሆኗል እንደተሰራበትና በፍጹም እንግዲህ አብርሃም ካሁን በኋላ ማድረግ እንደሌለበት በተደጋጋሚ ሲወራ ነበረ። በተለይ እንግዲህ ነጋሽዬም፣ ሌሎቹም በጣም ትልልቅ ሰዎች በዚህ ጉዳይ ላይ ኦዲየንሱን ደግፏል። ምክንያቱ ደግሞ እንግዲህ የሚሰሙት ነገርም እጅግ በጣም ከባድ ስለሆነ እጅግ በጣም ስለሚያስፈራ እጅግ በጣም እንግዲህ የልጃቸውንም ህይወትም ሊያበላሽ ይችላል ብለው ስላሰቡ፣ በተለይ እንግዲህ የሩታንም የአብርሃምንም ህይወት ሊያበላሽ ይችላል ይሄ ነገር ሊሆን ይችላል ብለው ስላሰቡ በጣም ፈርቷል። ያ ነገር ደግሞ እንግዲህ አብርሃም ላንተ ደውል ነው። ስለዚህ ከዛሬ ጀምሮ አክሽን መውሰድ አለብህ፣ ወይም ደግሞ የውሳኔ ሰው መሆን አለብህ። ስለዚህ እንግዲህ እንደምንም ብለህ ይህንን ሰዓት ከእጅ ላይ አውልቅ። ሁሌ ይህንን ሰዓት ስታውልቅ ደህና እንደምትሆንም ስትናገር ነበረ። እንግዲህ ይሄ ነገር መናገር ራሱ በተለይ እንግዲህ ለጋሽዬ ይህን ምስጢር እንደተናገረም አንዳንድ ሰዎች ሲናገሩ ስለነበረ ነው ከነሱ ያገኘነው መረጃ። በተለይ ይሄ ሰዓት ሁሌ እንግዲህ እጁ ላይ ሲሆን በጣም ይቀያየራል ስሜቱ በጣም ይቀያየራል፣ የሚናገረውን ነገር ያውቅም የሚያደርገውን ነገር አያውቅም። በተለይ እንግዲህ ሩታን በጣም ነው የሚያስቀይማት። በተደጋጋሚ ማለት ይቻላል እሷን ሊያግዛት ወይም ደግሞ እንግዲህ ከእሷ ጋር መሆን ይፈልጋል፣ ግን የሚያግደው ነገር በደንብ እንግዲህ አይተናል ማለት ነው። ስለዚህ እንግዲህ ይሄ ነገር የእውነት ተሰርቶበት ሊሆን ስለሚችል ከአሁኑ ጀምሮ እንግዲህ ሕይወትን ለመታደግ አሁንም አረፈደብህም። ይህንን ሰዓት ለባለቤቱ መመለስ አለበት ብዬ ነው የማስበው። እሱ ብቻ አይደለም ከሄድም ሜላ ህይወትም መራቅ አለብህ። ምክንያቱም በጣም ብዙ ነገሮችን ይዛ እየመጣች እንደሆነም ሰምቻለሁ። እሱ ብቻ አይደለም። በጣም የሚገርማችሁ ነገር እንግዲህ ሰሞኑን ደግሞ የሰማነው አንድ መረጃም ነበረ። የሄርሜላ ፍቅረኛ መጥቶ በጣም ብዙ ነገሮችን እያደረገ ይገኛል። እሱም የያዘው ፋይል አለ። በጣም ብዙ ነገሮች አሉ። ስለዚህ እባክን እባክን አብርሃም በሰው ህይወት ውስጥ ገብተ በጣም ግራ ከሚገባ ከዛ ህይወት ወጥተ የራስን ህይወት ኑር ነው የምልህ። ምንም እንኳን ከሩታ ጋራ መታረቅ ባትችል፣ ወይም ደግሞ ይሄ ፍቺ ነገር እንኳን ቢፈጸምም፣ በስተመጨረሻ ከሩታ ጋራ እንኳን ብትለያየ ራሱ ከሄርሜላ ጋር በፍጹም በፍጹም አብሬ መኖር አልችልም። ምክንያቱም የተደበቁ በጣም ብዙ ሚስጥሮች አሉ። በጣም ብዙ ጊዜ ማለት ይቻላል ይሄ ነገር ሲነገረ ነበረ በፍጹም አልሰማም ብለህ እንግዲህ መንገዱን የቀጠልከው አንተነህ ስለዚህ አብርሃም አሁንም ጊዜ አረፈደብህም። ከሄርሜላ ጋር ያለን ግንኙነት አቁም። ምክንያቱም እንግዲህ እሷ ልትጎዳ ወይም ደግሞ ልትበቀል ነው የመጣች የሆነ ነገር ይዛ እንደመጣች እንግዲህ እዚህ እንግዲህ በቻላችሁት መጠን በተለይ ለአብራም ይሄ ቪዲዮ እንዲደርስ አድርጉ። እንግዲህ አዲስ ሆናችሁ ደግሞ በዚህ አጋጣሚ ሰብስክራይብ አድርጉ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሀሳብ፣ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።